እነ አላህ ተዓላ ጌታ ኢዛ ነበረ ለይከ ወደ አንተ ካየ እነከ ቀድ ጀዐልተው እንዳደረግከው ሙዕተመደከ መደገፊያ ወመልጃአ መሸሻ መግቢያ እንዳደረግከው ካየ ካንተ ካወቀ በተግባር አፍረተ ከነጠልከ እንደነጠልከ ካየ ከሁኔታ ካወቀ ቢሐዋይጅከ ጉዳይህም በመንገር ዱነ ኸልቅ ከፍጥረታት ሁሉ ወ ርቀ ፍጥረታት እንትተ ሓመት ነግሮ ለእሱ ብቻ መሆኑን ፍጥረታት እንትተህ ድጋፍህ ሰነድህ ምታደርገው እሱም ብቻ መሆኑን ካንተ ካየና ካወቀ

ሊጎዳ ይችላል ተብሎ የሚፈራን ነገር መተው። ዝሁድሳ አኼራ ላይ ማይጠቅም ታኺራ የሚያዘናጋን ነገር ማለት ማለት። ወአለይከ ቢልወራ ወሪዕሙን ተንካካም አኺራ ላይ ጎዳ የምትለው ነገር ሁሉ ተው። ሐራም ነው ለቆር ባት ሆነ ማለት حرام ነው ብሎ መተውማ ይሄ ያሞች ያዋሞች ዝሁድ ነው። ከዛ ከፍ ወጭ ወችተኔ ቢሹባት አጠራጣሪ ነገሮችን ተው። ማንኛውም አወዛጋቢ ነገር ተው ሓላል ነው ሓራም ብረ ከተጠራጠርክ ተው። ዑለሞች ከተካለፉበት ከፊሎቹ ሓላል ነው ከፊሎቹ ሓራም ነው ካሉ ተው። አንተ እንደ ሓራም ቁጥር ራቅ። ሹብሃን አወዛጋቢ አሻሚ ነገሮችን ራቅ። ፈይነመ ዋቀዓ ሹቡሃቲ አሻሚ አወዛጋቢ ነገሮችን የነካ የተዳፈረ ሰው አውሸጋ ይደርሳል፣ ይቀረባል። እኛ ቀሃፊል ሓራም ዋናው ሓራም ላይ ለመውደቅም ይቀርባል። ከሪባ ጋር ጠጋጠጋ ነሉ ሰዎች ሪባ ነው አይደለም ሽላፍ አለበት ብለዋል

ጋጋ ተይደለበት ቦታ ላይ ሆነ ማንም ማይረብሽበት ቦታ ላይ አንተ ማይረብሽበት ቦታ ላይ ሆነ ገለል ምን አድርግ፣ ሶላት ሲል እንደዋህ አድርግ፣ ኢስቲግፋራ አድርግ፣ ዚክር በል። ሶላት የሌለው ሰው እንኳን ቢሆን በዛ ሰዓት አይዶ ላይ ያለ ሴቶች ያማመው ሰው መስገድ ማይችል ሰው ወቅቱ ወጥ ነው። በዛ ሰዓት ላይ አስደይ ቃም ነው ደቂቃ ቃም ሃያ ደቂቃ እንዳከም ግን ማሳት አንደሳት እንደተሰደደ ተቻልከ ሰገድ፣ አልቻልከም ያ ያረብ ያ ረብ እስትግፋር አድርገው ከጀነት ሰዎች መገለጫ አንዱ ወልሙስተግፊሪነ ቢልአስሓር ላይ ነጋዳ ሲል እስትግፋር ያደርጋሉ ብሏል። ይህ የበረካ ወቅት የአላህ ረሕመት የሚወርድበት ወቅት ነው። አላህ ማነው ተውበት የሚያደርግ ማነው ዱዓ የሚያደርግ የምሰማው የሚልበት ወቅት ነው። ከዚህ የሆነ ድርሻ ይኑረን። እንደቀማ ስራ ይበዛ ይበዛብኛል፣ ሃላፊነት ይበዛብኛል፣ ያመኛል፣ ይደክመኛል ነው ምክንያታችን፣ አያልቅም

ተከራራ ቃላቶች ናቸው። ፈይነሁ ዩርዋ እነሆ ነገሩ ተወርቷል ተነግሮና ተሰላልቶልናል። አንደ ረጁል አንድ ሰው قال አፈይቱ ብሽራ ወደ ቢሽት ይጥቋል። የኢማም አህመድ ዘመን የነበሩ صالح ሰው ናቸው። አላህ ይፈልግ ሰው ናቸው። እሳቸው ብቻ ሰው ቤተሰባቸው ብዙ ጊዜ በባዶ ግራፍ ሲሄዱ ነበር። እዛም ምስተር ሀፊ የተባለ ሰው ኢማም አህመድ ልጅ ያገኝታቸው፣ አንተኮ ባንድ ብር ገስተህ ጫማ ብትጫማ ይሄስም ይነሳለህ ነበር ወላቸው አለ። ይችላል ሀፊ ምትባል በባዶ ግራፍ ስለምትሄድ ነው ለምን አንድ ጫማ አገዛና ይሄን ስመታስ ወገርም ብላቸዋል። እሳቸው ፈልገው አንዳንዴ በባዶ እግር መሄድ ተወዳጅ አንዳንዴ በባዶ እግር መሄድ ተወዳጅ ከሱና ማንሳ ነብይ ሰለላሁ ዐለይሂ ወሰለም ይብሉ ቀደም እንደጠቀስኩት ላይ በባዶ እግርም ሄደዋል። ጫማም አድርገው ሄደዋል። ባዶ ፀጉራቸው ሄደዋል። ፀጉራቸው ላይ የሀገራቸው ሰው የሚያደርጉትን እንደዛ መሰነገራ አድርገው ሄደዋል። ሁሉንም ማድረግ ነው። አብዛኛው ነው አለው ተር አሻሂሪ ሰው የወራሽው አንዲት ሴት ኢማማት መርጋመታ እኔ የእጅ ሥራ ሰራለሁ ማታ በኩራዝ ምሰራው አለ፣ ጨረቃን ተጠቅሜ የምሰራው አለ። ማታ ማታ ፖሊሶች የአሰሳ ስራ ሲሰሩ መብራት ይዘው ነው የሄዱት። እሱን ተጠቅሜ ሲያልፉ ድረስ ምሰራው አለ። ሁሉንም በአንድ ዋጋ። እንዲህ አይነት ጥያቄ የሚነሳው ከነ ቢሽር ቤተሰብ ተሰብናው ራህመ ወማታ። ዛሬ ሰዎች የማያደርጉት ጉድ የለም ትዝም አይላቸው ይሄዳል። በጨረቃ ምሰራው አለ፣ በኩራዝ ምሰራው አለ ሌላ ደግሞ አሰስ ሀገር የሚጠብቁ ማታ ማታ የጥበቃ ስራ ላይ ሆነው ሲያልፉ ጫፉ ላይ ጫት ላይ ጠቅልለው የሚያበሉት ነገር አለ። ያንተ ደግሞ ምሰራው አለ ሁሉንም እኩል ዋጋ መሸጥ እችላለሁ አለ ሁሉ ይሄ ወራይ ይባላል። ከእናንተ ቤቱ እኮ ነው ሲጀምርም ወራ የወጣው ብለዋቸው ኢማሙ ሐመድ ይሄ ምን አሉ። ወደ እሳቸው ወደሳቸው አንድ ሰው መጣና ለመጣሃሉ። ሰውዬው ሲመጣ ብዙ ከሰው ጋር መገናኘት አይፈልጉም ነበር፣ ይሸሾ ነበር ቁልቱ መሰላ አንዲት ጥያቄ ጉዳይ አለች

ዱዓ አያደርግም የጠየቀውን ነገር ቢሰጠው እንጂ። ይህ በየሌሊቱ ነው። የበለጠ ደግሞ እቺ ሰዓት እቺ ሌሊት እቺ ሰዓት ከሌሊት ውስጥ ያለችው ሊነጋጋ አካባቢ እንደሆነ ተስፋ ይደረጋል። አላህ ወደ ቅርቡ ሰማይ የሚወርድበት የሌሊቱ መጨረሻ አልገራልንም፣ መጀመሪያው ላይ መሃሉ ላይ ብቻ ከሌሊት የሆነች ሰዓት ድርሻት ነው ላይ ጋፍላቱ ይህ አንድ ትልቅ የኢብኑ ቁዳማ ረህመቱላሂ አለይህ ምክር ነው። ሰዎችን ተው በሰዓት ተማከባባ ተማከባ الله كريم الله سميع الله الكامل يسوي شيء يلقى يلا يلقى ሰዎች ይቆጡሃል፣ ስታበዛባችሁ አላህ ይቆጣ። ሰዎች ይሰለችኋል፣ አላህ አይሰለችም። ወይ እዛ ሰአልተ አላህ አንተ ጠይቅ፣ ፈስአል ጠይቅ፣ ወአንተ ሙቂኑን እርግጠኛ ሆነ ሁኔታህን እንደሚያውቅ፣ ናዝሩን ዓለይከ ወደ አንተ፣ ናዝሩን ኢለይከ ወደ አንተ እንደሚመለከት፣ ሳሚዑ ሊዱዓኢ ዱዓህን እንደሚሰማ፣ ቀሪቡን ሚንከ ከአንተ ቅርብ እንደሆነ፣ መልስ መስጠት እንደሚችል እርግጠኛ ሆነ ሸይእ ምንም ለአላህ የሚባል ነገር እንደሌለ እርግጠኛ ሆነ ለምነዋል ይሄ የዱአ ደግሞ ዱአ ስታደርግ አንደኛ እርግጠኛ ሆነ ያ አየኛል ይሰማኛል ብለህ እርግጠኛ ሁለተኛ ዱአ ይሰማል ብለህ ሶስተኛ እኔ ቅርብ ነው አራተኛ የጠየኩትን ነገር ማድረግ ይችላል ላይ ተአበሙሁ ሺ ምንም ነገር ለአላህ ትልቅ ነው ተብሎ አይ ተጠየኩት ትፈልግ ይሄ ከእሱ አቅም አልችልም ብሎ ሊመለስ ይችላል። አላህ ዘንድ ግን አይቻልም የሚባል ነገር የለም፣ የሚከብድ ነገር የለም። ያለብህን ጉዳይ ሁሉ ለአላህ ቅርብ ወይዛ ሰአልተው አምረን አንድም ጥያቄ አንድም ጉዳይ ስጠይቀው ፈሰልሁ ልከይረተ አልረተ ፊ በዚያ ጉዳይ ላይ አላህን ለእኔ መልካም ከሆነ እያልክ ጠይቀው። ዝም ብለህ አድርግልኝ ብቻ ተው። ይሄ ነገር ለእኔ መልካም ከሆነ አድርግልኝ ጌታዬ ሆይ እንደዚህ አይነት ብለናቀርባል ለእኔ መልካም ከሆነ አድርግልኝ እገሌ ወደሚባል ሀገር ልሄድ ነው። እኔ መልካም ከሆነ አጋራል አጋራል ይባል እንጂ እንዲሁ በደፈናው በዝጉ፣ አላህ እንዲህ ነገር አስቤያለሁ አጋራል ይያት ኸይር ከሆነ አጋራል ፈይን። ምክንያቱም አንተ አታውቅም። ማ ያኩኑ ዛሊከ ከፊ ያ ነገር ይዞት ይመጣው ነው። ትዳር ጠየቅከው ዝም ብለህ አገባህ። ስታገባ ገደል ትገባል፣ ዲንህ ገደል ይገባል፣ ጸባይ ገደል። ለስራ ብለህ ሌላ ሀገር ውሰደኛል እኮ ሳኡዲ ወስደህ ጣለኝ፣ አሜሪካ ወስደህ ጣለኝ፣ ደቡብ አፍሪካ ወስደህ ጣለኝ

ድሃ ሆነው ኖረው ሀብታም አድርገኝ ሀብታም አድርገኝ ሀብታም አድርገኝ ሀብታም አድርገኝ ብቻ ያሉ የሚቆዩ ሰዎች አሉ። ሀብት ይመጣ፣ ሀብት ሲመጣ ከጀማዓ ይርቃሉ። ሀብት ሲመጣ ኩራት ይመጣ፣ ሀብት ሲመጣ መቀነት ይመጣ፣ ሀብት ሲመጣ ሀፍት ይመጣ፣ ሀብት ሲመጣ ወደ ፈለጉት ሀገር የሄዱ መዝናናት፣ መጨማለቅ፣ ሐራም ላይ መውደቅ ይመጣ። ስለዚህ ሀብት ስጠኝ ብቻ ሳይሆን ወንጀል የሌለበት ስለኔ ይፈራል ማለት ነው። ትዳርም እንደዚሁ፣ ልጅም እንደዚሁ። ስንትና ስንት ከልጅ ዱዓ ሳይቋረጡ ኖረው 10 ዓመት ሀያ ዓመት ዱዓ አድርጉ በ10 ዓመት በሀያ ዓመት ዱዓ ያገኙት ልጃቸው መሳሪያ አቀባብሎ ያስፈራራቸው ሰዎች እዚህ አናትህ ነው ያላቸው ሰዎች በትክክል ባልወለድኩ ብለዋል ኋላ ላይ። ስለዚህ ለኔ ኸይር ከሆነ ስተኝ ማለት ነው። አንድ ዱዓ መቅቡል እንዲሆን ከሚያግዙ ነገሮች ዱዓ መደጋገም፣ ረዥም ጊዜ ባማት። ዱዓ መልስ እንዲያጣ ከሚያደርጉ ነገሮች አንዱ መቸኮል፣ አንዱ ለፍሄ ለምኑ መተው። ዩስተጃቡ ሊአሐዲኩም ማለም ያዕጀል። ነብይ ሰለላሁ ዐለይሂ ወሰለም፣ አላህ ለአንዳችሁ ዱዓውን ይቀበላል እስካልቸኮለ ድረስ። እንዴት ነው መቸኮል ማለት ሲባሉ ነቢ፣ ሰለላሁ ዐለይሂ ወሰለም፣ ጠየቅኩ ጠየቅኩ፣ መልስ አላገኘሁም። ያ ስንት ከንታ ይገር፣ አንድ ቀን ለተና እንደሰማ ፍላ የፈለግከው ነገር እስክታገኝ ድረስ ዱዓ። የሙሳ ሙሳና የሃሩንን ዱዓ አላህ ከስንት ዓመት በኋላ ነው እሺ ያላቸው? ከአርባ ዓመት በኋላ አላህ ወይ ለፈርዓውን በዚህ ገንዘባቸው ከአላህ መንገድ ሰዎችን ያገዱ ያስተቃዩ ነው ማለት ነው። ጌታ ሆይ ንብረታቸውን ወስደው ተበቀላቸዋል። አላህ ምን አላቸው? ቀድ ኡጂበት ዳዕወቱኩማ ፈስተቂማ፣ እናንተ አቋማችሁ ላይ ጽኑ አላቸው። ይሄን ዱዓ ካደረጉ ከአርባ ዓመት በኋላ ነው አላህ ፈርዓውን ያጠፋው ይባላል። ማንነኛ ለምን ሰብራና ለምን በሩን እንደጋገመናና አንቋቋም ፈቀድሩውያ ተወርቷል። እነ ባዕም ከቀደምቶች መሀል አንዳንዶች ቃል እንዳለ አላህ መልካምን ነገር መርጧል። ሊዐብድን ለባሪያው ፊህ ሐጀትን በአንዲት ጉዳይ ላይ ለባሪያው ይርሽቶለታና፣ አንድ ጉዳይ ኖሮ ያ ጉዳይ ላይ ሁሌ ዱዐ እንድታደርግልህ ካደረግ ላይሆንም ይችላል። ለማንም የሚሰጡት ግን፣ አንድ ጉዳይ ኖሮ ያ ጉዳይ ሳይሳካ ለስንት ዓመት ድምፅህን ላላህ ስታይሰማ ሳካት በተጨማሪ በዚህ ውስጥ ባሪያ ሆነህ ባሪያነትህን ላላህ እያረጋገጥኩ ወደ ወይም የጠየቀውን ያገኛል ወይም ለአኼራ ይቀመጥለታል ወይም የባሰ አደጋ ዱዓ ያደረገ ሰው ሁሌ መፍራሽ ዱዓ አድርጎ እጅ አንስቶ በዜሮ በባዶ ማውጣት የለም ወይም الله